ስንወልድ በረከት እንለዋለን። ናው እየቀለልኩ አይደለም እንዴ? እማ በሙሉ ስም የጠራሽኝ ኮ ሲጀመር እናት አንጀት ሆኖብኝ ነው እንጂ አንተ ኮ መቸም የማትበስል ጥሬ ነው። ወዴት እንጃ እዚሁ ነት መጠመቅሽ እና ለዚህ ነው ከነጽናት መራቅ የፈለግሽው? እኔ እህቴን እንዳይኔ ብሌን ነው ማያት። ስለዚህ ላጣት አልፈልግም። ግን እኮ ይህ አሁን ካሉት ሰዎች ጋር ምንም ያገናኘው ነገር የለው። ስታስበው በስማምዬ መዋሽ ይመስላል። ቆይ አሁን ያሉት ሰዎች እኮ እህትሽን ይጎዷት አይደሉም። ቢሆንም እኔ እህቴን ቃል ጠብቃለሁ። ቆይ እህትሽን ሰውን የሰበራት አዎ፣ ለዚያውም ባሌ፣ ህይወቴ፣ አለም የባለችው ሰው ነው። እና የሰው ልጅ እኮ ተሰባሪ ነው፣ ቃሉን ያጥፋል። አንቺ እንዴት እሷን የመታት ድንጋይ አንቺንም እንዲመታሽ ታደርጊያለሽ? ቅዱስ በቃ በእኛ ቦታ ከሎንክ አይገባህም። እሺ ቆይ አሁን እህትሽ ከባሉ ያጣችሁን ፍቅር አንቺ ብታገኝስ? ፍቅር ጊዜ ነው ምን ያስቃል? እህትሽ ትወድሻለች ግን በደንብ ነዋ። ስለዚህ ለአንቺ ያላት ፍቅር አዜ እንዶብ ዘዴ አላቂ ነው ማለት ነው። እንደዛም አይደለም አየሽ ፍቅር አለም የለም የሚባለው በመቀበል ላይ ብቻ ሲመሰረት ነው። አልገባኝም። ያውልሽ ፍቅር መቀበል ብቻ አይደለም መስጠትም ነው ማለት፣ ያ ሰው ኖረም አልኖረም ለሱ ደስታ መኖር የእሱን እልም ለማሳካት መትጋት አላደለ። መቀበል ላይ ብቻ ከተመሰረተ ፍቅርሽ መስጠቱ ያቆመ ቀን ፍቅሩ አለቀ አበቃ ይባላል። ይህ መጽሐፍ ፍልስፍና ነው። ከአንቺ ባላቅም፣ መጽሐፍ ግን የእውነተኛ ዓለም ነጸብራቅ ነው። እሺ በቃ አሁን የረፍት ማድረግ እፈልጋለሁ። ቀጥተኛ ፍጩው ወጣልኝ ነው? አዎ፣ ምንም እንዳትናገር። አይዞሽ ውሃሽን በወንፊት ሳይሆን በጠንካራ ታንከር ውስጥ ነው የሞላሹ። በሞት እንኳን መቃብሬ ላይ አይነበበ። እሺ አመሰግናለሁ። ምንድን ነው? የተፈጠረ ችግር አለ? ኧረ ምን ችግር እና ሰላም የነበራች ሰዎች በአንድ እንደዚህ ስትሆነ ምልብል እኔ የምልሽ ግን ምሩ ወይ

አይ አንቺ ፍቅር ወዴት እንደሚወስድ አይታወቅም፣ ይላል የአገሬ ሰው። ከማን ጋር ወስዶ እንደሚያላትምሽ ትንሽ አንቺ አታውቂው። ሱሳው አንተ ቆዳ ነው እንዴ የምትቀይረው? ለሞላ አልሽብኝ። ወፈር ጓደ፣ በተለይ ሆድሽ አካባቢ ሳትደብቂ ነገር ቀረ እንዴ? አማ፣ ምን ምን? አይዞሽ፣ አትደንግጪ። እኔን ትፈሪኛለሽ እንዴ? እናትሽ እኮ ነኝ። አረ ማሚ፣ እንዳሰብሽው አይደለም እኮ። ሞች ስላላወቅሽ ነው። ሂጂና ተመርመሪ። ድካም ድካም የሚልሽ ካለ አንድ ነገር አይደለም። እሺ ማሚ፣ ግን እሱ አይሆንም። አይ፣ ግድ የለሽም ታይው። እሺ ምንድን ነው? እውነቱን መናገር የከበደኝ። እኔ ናሆሜን ላለማጣት እኮ የናሆሜ ደስታ እየነጠርኩት ነው። በቃ የመጣ ይወጣ፣ እኔ እውነቱን እነግራቸዋለሁ። ልጁ ቀር እኮ። ምሩ፣ ምሩ፣ ምሩዬ! ዬ? ምናልሽ ማሚ? ልጁ ቀረ እያልኩሽ እኮ ነው። ማሚ ወዬ፣ የሆነ የምነግርሽ ነገር ነበር። ምን

ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የቻናል የተከታታዮች ቤተሰቦች በያላችሁ በሰላማቸው ይብዛ። ለቤት አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው። ዛሬ እንግዲህ የመጠው ስለ ፅናት ተከታታይ ድራማ በክፍል ሰባ አምስት ፓርት ነው ማለት ነው። እንግዲህ በባለፈው ፓርት ላይ በክፍል ሰባ አራት ላይ ማለት ነው። ብዙ ነገሮች አይተናል። ምክንያቱም ምሩ በጣም ስትጨናነቅ ነበረ ማለት ነው። እሱ ምንድን ነው የናሆሜ እናት ነች ማለት ነው። የናሆሜ እናት እንግዲህ ያው ምሩ አው ላይ ራሷን ስታወድቃ ሆስፒታል ትገኛለች ማለት ነው። እና ይሄ ሁሉ ነገር የተዳ ሁሉ እንግዲህ ዋና ምክንያት የሆነችው የናሆሜ እናት ነች ማለት ነው። ምክንያቱም እንግዲህ እሷም እንደናት እንደ እናት ማለት ያለባትን ነገሮች በጣም እያለች ነበረ ምክንያቱም ምንድን ነው መጋባት አለባችሁ ሰርግ መሆን አለበት በዚያ ላይ ደግሞ ልጅ መውለድ አለባችሁ በማለት እንግዲህ ናሆሜንም ደጋግማ ተናግራለች እንዲሁም ደግሞ ምሩንም ማለት ነው ተናግራታለች እንዲሁም በቀደመታ ሞላ ሞላ ብለሻል በተለይ ከሆድሽ ላይ እንዴት ነው ቋጠርሽ ወይ በማለት እንግዲህ ተናግራት ነበር። ኧረ በፍጹም እንደዚያ አይሆንም እያለች ስትናገራት ነበር። አይ እኔ እንዳየሁት ከሆነ የሆነ በቃ ለየት ያለ ነገር አይቻለሁ። ስለዚህ ሄደሽ መመርመር አለብሽ፣ ቼክ ታደርጊያለሽ በማለት እንግዲህ ወደ ሆስፒታል መሄድ አለብሽ በማለት ጠይቃታለሽ ማለት ነው። ምሩም ደግሞ እሺ በማለት መልሳለች ማለት ነው። ግን ደግሞ እስከዚህ ድረስ መደበቅ የለብኝም፣ ያለውን ነገር መናገር አለብኝ። እንዴት ይሆናል? ለናሆሜ ለራሴ ደስታ ብዬ የናሆሜን ፍላጎት እኔ መንፈቅ አልፈልግም በማለት እንግዲህ ምሩ በውስጧ ስታወራ ነበር ማለት ነው። ምክንያቱም ያለውን ነገር እሷም ታማሚ እንደሆነች፣ ለልጅ መውለድ እንደማችል ያለውን ነገር ለናሆሜ እናት ለማስረዳት እንግዲህ ወስና ማለት ነው። ወስና በነበረችበት ሰዓት ነበር እንግዲህ ናሆሜ ግብት ያለው ማለት ነው። ስለዚህ ናሆሜ ሲመጣ ደግሞ ሀሳቡን ተረስቶ ወደ ሌላ እንትን ብለዋል ማለት ነው። እና ስለ ምሩ ያለውን ነገር ግልጽ አድርጎ መናገር የነበረበት ራሱን እናሆሜ የነበር ማለት ነው። በዚህ በኩል ጥፋት አጥፍቷል። እና እጅግ በጣም ስለተጨናነቀች ውስጧም፣ ደስተኛ ስላልሆነች እንግዲህ እጅግ በጣም እያመማት ራሱ ራሷን ደብቃ ማለት ነው ስትጨናነቅ በነበረችበት ሰዓት እንደገና ናሆሜ በመጣ ሰዓት ተኝታ የመሰለች ተኝታ ነበረ ማለት ነው። እንግዲህ በስተ መጨረሻ አልቻለችም፣ ራሷን ስታወርቃለች። እጅግ በጣም ነው ያሳዘነችኝ ለመናገር ማለት ነው። እና ያው እንግዲህ ምን ትሆናለች የሚለው እጅግ በጣም እያሳስባል ለእኛም ለተመልካቾችም ለምንወዳቸው ማለት ነው እጅግ በጣም እያሳስበ ይገኛል ማለት ነው። ስለዚህ ደህና ትሆናለች የሚል ሙሉ ተስፋ አለ ማለት ነው። እንግዲህ ያለውን ነገር ከዚህ አንጻር ጉዳት ነገሮቹ በመጨናነቅ በምን በተለያየ ነገሮች ጉዳት ስለሚያመጣ ያለውን ነገር ደግሞ ግልጽ አድርጎ መናገርና ለቤተሰብ ማስረዳት ይህ የናሆሜ ጉዳይ ነው ማለት ነው። ስለዚህ ናሆሜ በዚህ የተነሳ እንግዲህ ያው እናትየዋንም እንግዲህ እንደዚያን ነገር እሷንም አታጨናንጭ፣ እኔንም አታጨናንጭን ያለው ነገር እንደዚህ ነው እናቴ፣ እባካችሁን ተረዱኝ በማለት እንግዲህ ያለውን ነገር ማስረዳት መቻል አለበት የሚል ሀሳብ ነው የሚሰጠው። እና ውድ ቤተሰቦቼ ይህንን ይመስላል። ባላችሁበት በሰላማችሁ ይብዛልን።